ውድ ቤተሰቦች የአቡነ ገብረ መንፈስ ቅዱስ የአባታችንን በዓል ለማክበር ው ሰው በዚህ መልክ ማህሌት ለመቆም እየገባ ይገኛል። ከቤተ መቅደሱ ለማደር እየመጣ ነው እና ሰፊ ፕሮግራም እንደሚኖር ተስፋ አደርጋለሁ። እናንተም ይህንን መርሃ ግብር ለመከታተል በጉጉት እንድትጠብቁ እየጋበዝኳችሁ ወደ ማህሌት የሰላም የበረከት ውድ የቆሮንቶስ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ቦታ ሁሉ ሰላም እግዚአብሔር ይብዛላችሁ። አሜን። በተለያየ ምክንያት ከሀገር ውጭ የምትኖሩ ሁሉ ባላችሁበት ቦታ እግዚአብሔር ሰላም እና ፍቅር ከእናንተ ጋር ይሁን፣ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ እንኳን አደረሰን። ዛሬ ደግሞ የታላቅ አባትን ተጋድሎና በዓል በተመለከተ አቀርብላችኋለሁ። አብረን እንቆይ። ለሰው ልጅ በማይመችበት ሁኔታ ከዱር እንስሳት ጋር ተላምዶ በምድረ በዳ እንደ መላእክት ሲኖር በእግዚአብሔር ፈቃድና በመላእክት መሪነት ወደ ሀገራችን ኢትዮጵያ በመምጣት በዝቋላ ተራራ አናት ላይ ባለው የባህር ውስጥ መቶ ዓመት ተዘቅዝቀው ለኢትዮጵያ ሰዎች ምሕረትን የለመኑት አባታችን አቡነ ገብረመንፈስ ቅዱስ ቃል ኪዳን የተቀበሉበት ዕለት ነውና በሀገራችን በኢትዮጵያ በመላው ደብራቸው በታላቅ ድምቀት ይከበራል። በአዲስ አበባ ዊንጌት አካባቢ የሚገኘው ጴጥሮስ ወጳውሎስ ቤተ ክርስቲያን ሊቃውንቱ ሌሊቱን በያሬዳዊ ዜማ ወረብ ሲያገለግሉ አድረው፣ ሲነጋ ታቦታቱ ከመንበረ ክብራቸው ተነስተው ሲባርኩን፣ የቤተ ክርስቲያኑ ደቀ መዛሙርት ዘማሪያን በዝማሬ በማገልገል ሲያደምቁት፣ ሕዝበ ክርስቲያኑ ከተለያየ ቦታ መጥተው በታላቅ ድምቀት ተከብረዋል። አባታችን አቡነ ገብረ መንፈስ ቅዱስ ስመ ሙላዳቸው ኒሳ ግብጽ ነው። አባታችን አባታቸው ስምዖን እናታቸው አቅሌሲያ ይባላሉ። ልጅ አጥተው 30 ዓመት ሲያዝኑ ኖረዋል። አንድ ቀን አቅሌሲያ ቤተ እግዚአብሔር ገብታ ከሥዕለ ሥላሴ ስር ወድቃ ስትማጸን እግዚአብሔር ልመናዋን ተማጽኖዋን ሰማ። ክብሩ ከሰማይ ከፍታ በሚ የሚበልጥ ልጅንኪ ተቀበይ የሚል ድምፅ ሰማች ስልጣኑ ከሰማይ ከፍታ ከፍ የሚል ንጽህናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከጼዴቅ እንደ መጥሙቁ ዮሐንስ እንደ ነቢይ ኤልሳ የሆነ ልጅ እንቺ ተቀበይ አላት ይህንም በመጽሐፍ ቅዱስ ስናየው ዳንኤል 386 ላይ የቀና ልቡና ያላቸው ጻድቃን የእግዚአብሔርን እግዚአብሔርን ያመሰግኑታል እርሱ የተመሰገነ ነው ለዘላለም ከፍ ከፍ የዓለም ነው። አቅሌስያም መጋቢት 29 ቀን ጸንሳ በታህሳስ 29 ቀን ደም ግባቱ እጅግ የሚያምር ወንድ ልጅ እንደወለደች መላኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅ ስሙ ገብረመንፈስ ቅዱስ ይሆን አላት። ወዲያው ህጻኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ መንፈስ ቅዱስ ሶስት ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለመንፈስ ቅዱስ ምስጋና ይሁን አለ። ቅዱስ አባታችን ለአምላካቸው ሰግደው አብ ወል መንፈስ ቅዱስን ካመሰገኑ በኋላ እናታቸው ቃል አላቀፈቻቸውም ጡትም አልጠቡም ወደ ብራ ገብተው ተጋድሏቸውን እንደቀጠሉ ገድላቸው ያስረዳል። ይህንን በመጽሐፍ ቅዱስ ስናየው ዮሐንስ 14 12 ላይ የእግዚአብሔርን ትእዛዝ የሚጠብቁ ኢየሱስንም በማመን የሚጸኑ ቅዱሳን ትዕግስታቸው በዚህ ነው ይለናል። ጻድቁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቃል ኪዳን የተቀበሉበትን ዕለት በስማቸው በታነጸው ቤተ መቅደሳቸው በድምቀት የሚከበር ሲሆን ከፍተኛ ተጋድሎና ጸሎት ባደረጉበት ዝቋላና ስጋቸው ባረፈበት ምድረ ከብድ ገዳም በልዩ ሁኔታ ይከበራል። መጽሐፍ ቅዱስም ስለ እንደዚህ አይነት ጻድቆች እንዲህ ይለናል። ይሁዳ አንድ ሶስት ላይ ወዳጆች ሆይ ስለምን ካፈለው? ስለመዳናችን ልንጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ፤ ይለናል። ውድ ቤቶች የበረታም ከሁለቱም ቦታ በጉዞ አዘጋጅ ወደ ቦታው በመሄድ ከበረከታቸው ይካፈላል። የአባታችን በረከት አይለየን፣ በያለንበት ቦታ ጸሎታቸው ይድረሰን። ታሪኩ በጣም ሰፊና ገድላቸውን በማንበብ ማወቅ በጣም ጠቃሚ ነው። ክርስትና ምን እንደሆነ ከምንማርባቸው ቅዱሳን አባቶች አንዱ ናቸው። የአመቱ ሰበል ይበለን፣ አሜን። ውድ ቤተሰቦች፣ እንደወትሮ እንደ ሁሉ መራግብሩ በጣም ሰፊና ውብና ማራኪ ነው። አባታችን አቡነ ገውንፈስ ቅዱስ ለኢትዮጵያ ሕዝብ ያደረጉት ተጋድሎና ልመና ጸሎት እንዲህ በቀላሉ የሚታይ አይደለምና ከበረከታቸው እንዲትካፈሉ የእናንተም ረዴት በረከት እንዲደርሳችሁ አብራችሁን በመቆየት ከፕሮግራሙ እንድትካፈሉ ጋብዛችኋለሁ። እግዚአብሔር አምላክ ወዶና ፈቅዶ ሁላችንም ተገናኝተን የኢትዮጵያ ሕዝብ በሙሉ ከያለበት መጥቶ ከስደት አገሩ ላይ ተገኝቶ እንዲህ ያለ በዓል ላይ ተካፍሎ በረከት እንዲካፈል የእሱ ፈቃድ ይሁን። በያላችሁበት በጤና በጸጋ

በዚህ ሰዓት ያደረሰ አምላካችን እግዚአብሔር ይህንን ጊዜ ሰጠ። አምላካችን እግዚአብሔር ስሙን ለዘላለም የተመሰገነ ይሁን። ባለፈው እንግድ የምንደርስበምንነው ነበረ ዛሬ ደግሞ እግዚአብሔር ችነው ነርሶ